በስም አብ ወወልዱ መንፈስ ቅዱስ አህዱ አምላክ አሜን። ተወዳችሁ በክርስቶስ ሰማያዊ በሆነው ስፍራ መንፈሳዊ በሆነ በረከት የተባረካችሁ ብዙ ጸጋ ብዙ ምሕረት በጎነት ያለው እግዚአብሔር በሰማያት የሚኖር አምላክ ልጆች አድርጎ የጠራን የቆጠረን የጠራችሁ ብሩካን እግዚአብሔር ልጆች ጌታችን አምላካችን መሬታችን ኢየሱስ ክርስቶስ ከሰማት ወርዶ ቤዛ መድኃኒት ሆኖ ወዳ ሲከፈል የተከፈደለት የተከፈለለት ህዝብ ያደረገን ያደረጋችሁ መንፈስ ቅዱስ በቅዱስ ማህተም ያተማችሁ ብሩካን እንደምንቆያችሁ ሁሉን የሚችል አምላክ ክብር ምስጋና ለዘላለም ለእሱ ይድረሰው። በሚሊኒየም አዳራሽ ባዘጋጀ ነው መቄዶኒያን ለመደገፍ ጉባኤ ተሳትፎ ላደረጋችሁ ሁሉ መታችሁ ለተሳተፋችሁ ሁሉ ክብር ይስጣችሁ። የዶዎች አምላክ አምላክ ነዳያ እናንተ ቤታችሁን ይባርክ። ዛሬ በዋጋ መገዛታችንና ለራሳችን ጤለኛ ስሜት እንዲኖረን የሚያስተምር ትምህርት ነው። መንፈስ ቅዱስ ሊያስተምረን የወደደው አንደኛ ቆሮንቶስ ምዕራብ 7 ቁጥር 23 ላይ በዋጋ ተገዝታችኋል ይለናል። የዚህ የቅዱስ ጳውሎስ መልእክት እውነት ነው። ክርስቶስ ዋጋ ከፍሎልናል ማለት ነው። በዋጋ ተገስታችኋል ማለት ሁልጊዜም ቢሆን በትምህርታችን መጀመሪያ የምናስታውሳችሁ እሱን ነው። ዋጋ ያለው ፍጥረት ዋጋ ያለው ህዝብ መሆናችንን እያንዳንዳችን በጌታችን በኢየሱስ ክርስቶስ ደም የተቀደስን መሆናችንን አርባ ሰማንያ ቀን ወላጆቻችን ቤተክርስቲያን ወስደው በፊቱ አስቀምጠውን በክርስቶስ ደም ደማችን ውስጥ ደሙ ሥጋችን ስጋው ተዋህዶ እንዲሁ ደግሞ በቅባ ሜሮን በጸሎት መንፈስ ቅዱስ ታትመን ነው የመጣ ነው። እንዴትም ብለን ልናደርግ እንችላለን። ዓለም ውስጥ እንዴትም ብለን ኖረን ሊሆን ይችላል፣ ግን በእግዚአብሔር ፊትና በእግዚአብሔር ቤት ግን ዋጋ ያላቸው የተወደዱ ሆነን የተሰራን ህዝቦች ነን። ለይህንን ነው ቅዱስ ጳውሎስ በዋጋ መገዛታችንን የሚነግረን። ይህም ዋጋ መስቀል ላይ ከሞት እጅ ነው የተቀበለን። ሞት ከኛ የሚፈልገው ነገር አለ። በደለኞች ኃጢአተኞች፣ ብድራታቸው ዋጋቸው ሞት ነው። ስለዚህ ሞት ሁሌ በደለኞችን ይወስድ ነበር። ስለዚህ ክርስቶስ ሞትን በመክፈል ለሞት የበደለኞችን ጦስ ወስዶ ሞትን በመክፈሉ ምክንያት እነዛ ሰዎች በዋጋ የተገዙ በክርስቶስ ደም ተገዝተው ወደ ነጻነትና ወደ ሕይወት መምጣታችንን የሚያሳይ ነው እና የገዛን ደግሞ ክርስቶስ ነው። ተራ ሰው አይደለም የገዛን አንድን ቅርስ የምንለውን ነገር በጣም የዓለሙ ትልቁ ባለጸጋ ኤለን መስክ ቢገዛው ቤቱ ቢያስቀምጠው፣ ኤለን መስክ እጅ ስለገባ ብቻ ያ ቅርስ የበለጠ ዋጋው ይጨምራል። እና ታውቃላችሁ የታዋቂ ሰዎች ሰዓት፣ የታዋቂ ሰዎች ካልሲ፣ ታዋቂ ሰዎች የስፖርት ትጥቅ በውድ ዋጋ በጨርታ እንደሚሸጥ እነሱ እጅ ስለገባ ብቻ። በዚህ ዓለም ስርዓት እንኳን ትልልቅ ሰዎች አንድን ነገር ዋጋ ያለው ያደርጉታል። ቤታቸውን ማንኛውም ሰው የሚገምያ የሚጠቀምበትን ማሊያ ወይም ቲሸርት ወይም ጫማ እነሱ ስለነኩት ብቻ ውድ ይሆናል። ክርስቶስ ስለነካን ነው እኛ ውድ ይሆን ነው። ክርስቶስ ስለገዛን ነው ውድ ይሆን ነው። ይሁላችሁ የትልቆች ሁሉ ትልቅ የአማልክት ሁሉ አምላክ የጌቶች ሁሉ ጌታ የሁሉ አስገኝ የእግዚአብሔር ልጅ ቃል ኢየሱስ ክርስቶስ የድንግል ልጅ ኢየሱስ ክርስቶስ ስለወሰደን ነው። በደሙ ገዝቶ የራሱ ስላደረገን ነው እኛ ዋጋ ያለን ሰዎች ሆን ነው። እና ብዙ ጊዜ ግን ይህንን ከመስማት ባለፈ ወደ ውስጣችን አዋህደን የመጠቀም አቅማችን ግን ጠንካራ ነው ብዬ አልመለከትም፣ ከራሴ ጀምሮ ስመለከት። ስለዚህ ከራሳችን ጋር ብዙ ጊዜ እንላተማለን። በቃ ከራሳችን ጋር መስማማት ያቅተናል። ራሳችንን መቀበል ያቅተናል ራሳችን እንዳንቀበል የሚያደርገን ምክንያት አለን። አንዳንዴ ሰውነታችን እንደወደድነው አይሆንም ፍላጎታችን እንደወደድነው አይሆንም አይሆንም ለምን እኛ ነፍስ አለን ፍቃድ አለን ያ ፍቃዳችን አንዳንዴ ከነፍሳችን ከመንፈሳችን ፍላጎት ጋር ላይስማማ ይችላል ፍቃዳችን ያሸንፈናል ውስጣችን ያለው መንፈሳዊነት ደግሞ ይበሳጫ ያ ማለት ነው የዛ ትግል ውጤት ነው እኛ ከራሳችን ጋር እንድንጋጭ የሚያደርግ። ይገርማቸው ቅዱስ ጳውሎስ የሚል ነገር ሲያስረዳ መንፈስ በስጋ ላይ ስጋ በመንፈስ ላይ ይነሳል ያምጻል ይላል፣ ሮቤ ስድስት ላይ አንዱ በአንዱ ላይ ያ ጦርነት እኛ ውስጥ ይሰማናል። እና ብዙ ጊዜ የራሳችን እናንወደው አንደኛው ነገር ይሄ ነው። ደካማ ስንሆን ኃጢአት ስንሰራ ስናጠፋ ለራሳችን ይቅርታ ማድረግ ይከብደናል። ክርስቶስ በደሙ ይቅር ብሎን ክርስቶስ በምሕረት ይቅር ብሎን ይቅር በላይ ስንለው ይቅር የሚለን አምላክ አለን። መቼም ጥርጥር የለውም ለምሕረቱ ክርስቶስ ይቅር ያለ ወራጤታችንን እኛ ግን ይቅር አንለ። በሚገርም ናቸው አንዳንድ ሰዎች ንስሐም ገብተን አንረካ። በቃ በራሳችን ድካም በራሳችን ስንፍና ብዙ ሰዓት እንቆያለን። ለራሳችን ሁልጊዜ መጥፎ ስሜት አለን። ለምንድን ነው የተፈጠርኩት እንላለን። ምን አረጋለሁ በዚህ ዓለም ላይ አንቺ እኮ የሞትሽ ነሽ እንላለን። እሱን አልፈን ይወላችሁ እግዚአብሔር ፊት ሁሌ የራሳችንን መጥፎ አድርገን እናቀርባለን። እሱ እኛን ያቀናል። እንደ ኤርሚያስን ኤርሚያስ እንዳለው ገና ከእናታችን ማህፀን ጀምሮ ያውቀናል። ሁሌ ግን መጥፎ ነገር ስለ ራሳችን እንነግረዋለን ለእግዚአብሔር። ያንን መጥፎ ነገር ክርስቶስ በመስቀል ላይ በሞቱ ቀይሮት እያለ እኛ ግን አንቀይረውም። የሚገርማቸው ለዛ ለማንነታችን ክርስቶስ ዋጋ ሰጥቶናል በዋጋ ተገዝታችኋል ያንን ማንነታችንን ግን እኛ መቀበል ያቅተናል በዚህ ምክንያት በራሱ የማይደሰት ክርስቲያኖች ስለሆንን በክርስቶስ መደሰት አልቻለም ክርስቶስ ዋጋ የከፈለው በራሳችን መደሰት የማንችል ደካማ ሰዎች ስለሆነ ነው በራሳችን አቅም ስለሌለው ነው ራሳችን ጽድቅ ስለሌለው ራሳችን የመበርታትና የደስታ መንፈስ ስለሌለው። ይሄ አሁን እኛ የምናየው ሰውነት ክፉና ደግሞ ከሚያሳውቀው ዛፍ የተነሳ የተበላሸ ነው። ያንን የተበላሸ ማንነት ግን ክርስቶስ ወስዶ መስቀል ላይ ሰቀለውና ዋጋ ሰጠን። የሰጠን ዋጋ የማይታመን ነው፣ ግን ሰጠን። እኔን ምረት ሰጥቶኝ ተቀብሎኛል ብሎ ማሰብ ቀላል ነገር አይደለም ታስታውሳለች አሉ ያንን ወንበዴ ዛሬ ከእኔ ጋር በገነት ትኖራለህ ይህንን እውነት መስማት ቀላል ነገር ወንበዴ እንዴት ገነት ይገባል ይህንን ውሳኔ ለህዝብ ቢቀርብ ህዝብ ሁሉ ነው ውድቅ የሚያደርገው ወንበዴ መሞት እንጂ ገነት መግባት ያለበት ይላል እግዚአብሔር ምሕረት እንደዚህ እየሰራ ያን ምሕረት ግን እኛ መቀበል ይከብድና ከራሳችን ጋር እንጋጫለን ራሳችን እንዳንቀበል የሚያደርገን የውስጣችን የሚሰማን ድካምና ኃጢአተኝነት ነው አንደኛው ያ ደግሞ ብዙ ነገሮችን ያመጣብናል አንዴ መጥላ ከጀመርን ሁሉ ነገር እንጠላለን ሰውን ተመልከቱ በአንድ ነገር ከጠላ ነው ሁሉ ነገር ምስ አካሄዱ ያስጠላል አረማመዱ ያስጠላል ስሜታችን ይቀይራል በዛ ልክ ራሳችን በሆነ ነገር መጥላ ስንጀምር ሁሉ ነገራችን እንጠላዋለን ደስ አይለኝም አፍንጫዬ አይኔ ደስ አይለኝም፣ እግሬ ደስ አይለኝም፣ እጄ ደስ ድምፄ ደስ አይለኝም። ቁመናዬ፣ ቅርፄ እያለን ከራሳችን ጋር መላተም እንጀምራለን። ማለት ራሳችንን መቀበል እስካቃተን ድረስ ቀውስ ውስጥ እንገባለን። ይህን እዚህን ቀውስ ደግሞ አባባሽ ደግሞ ጠላታለን ጠላታለን ትምህርት ቤት ሃይስኩል እያለን አንዲት ልጅ ነበረችና በጣም ቆንጆ ወጣት ልጅ ነች ትውትና ቆንጆ ተጫዋች፣ ግን ሸፈፍ ሸፈፍ ላለ ስትሄድ ስትራመድ፣ በህይወቷ በዛ በጣም ደስተኛ ነበረች። እጅግ የተዋበች ወጣት ልጅ ነች። ግን እሷ የምታስበው ሸፋፋ ሴት ነኝ ብላ ምንም ደስተኛ ነበረች። እና ቆይቶ ቆይቶ አገኘዋት ትዳድዛ ብላ አዲስ አበባ እና እየተጫወት ነው ያለን ተቀየረቻችን ልጅ አልኳት። አሁን ድሮም ሎ ኖርማል ነው የእሷ ሸፋፋ ብላ ማዘኗ ልክናት ብዬ ነበር ማስበው። ግን የእግዚአብሔር ቃል ካወቅኩ በኋላ እሷም ልጆች ወልዳ ተዳርጃ ትልቅ ቤተሰብ መስርታ አገኘዋትን ተቀየረቻች ሴት ስራት ተቀየረች አለች። እና የሚገርምን አለች ያገባኝ ባህላ ሸፋፋነት ሲኖወዱ ብሎ ይነዋለች ለካ እኛ ምን ላፍርበት? እኛ ደስታ የለ ምን ልበት? አካላችን ሳይቀር በጣም የሚወደድበት እግዚአብሔር ህይወታችን የሚቀይርበት የበረከት ምክንያት ሊሆን ይችላል። ይህን መቀበል እንዳንችል ነው ሰይጣን የሚያደረገ በብዙ ነገራችን። እና እኔ በግሌ ምን ጠላት ምን ያደረገ ነበረ? ከራሴ ጋር ሲያጣላ መዝሙር ስዘምር ልክ ልቆም ስል መድረክ ላይ ዝም ብለን የምትጮኸው ጸጋ የለህም ይለኛል ስቱዲዮ ልገባ ሊቀረጽ ስገባማ ልነግራችሁ አልጀል የሚፈት ልዘምር ልክ ያን ዜማ ላዜም ስል ውስጤ ድምፅ ይሰማል። ይሄ ኮ ልክ ያነ ድምፅ ነው። አወፈርከው፣ አቀጠንከው፣ ተንጫረርክ፣ ደስ አይልም ሄ ይለኛል ማለት እና ለብዙ ጊዜ እንደዛ አይነት ስሜት ይሰማኝ ነበር እና የሚገርማችሁ እንድጠላው ራሴን፣ አገልግሎቴን እንድጠላው፣ ጸጋዬን እንድጠላው አጠገቤ ይቆም ነበር። መድረክ ላይ ማይክ ይዤ ልክ ዘንበል ስል አሳጥረው፣ ሰው እያሰለቸ ነው ነው የሚለኝ። እና ለብዙ ጊዜ ሙሉ አዝማቾችን፣ ሰኞችን ሳልዘምር መወርድበት ጊዜ ነበር። ሰው እኮ ተመስጦ እየዘመራሉ አሉ ተመስጦ መዘመሩን አላውቅም እኔ የማቀው ውስጥ የሚሰማኝ ድምፅ ነው። አገልግሎቴን እንድጠላ እናልቀበል እንዲ ጋጭ ከራሴ ጋር ልክ ያናድግ የኮረርኩ ሰው መጥቶ ምነው አሳጥርከው ብሎ ይወቅሰኛል። በቃ ልቡ እንደተነካ ይነግረኛል። እውነታው እሱ ነው። እኔ ጋር ግን ሲመጣ ሌላ ነው። አጠገብ የሚቆሙ ጠላት የሚነግር የሌላ ይሄ በሁሉም ህይወት ውስጥ ነው። በሁላችንም ህይወት ውስጥ ነው እና እኔ መንፈሳዊ እድገት ነው ብዬ የማስበው አሁን ይህን ትምህርት በማስተምርበት ደረጃ ላይ ሆኜ አንድ ሰው መንፈሳዊ ወቱ አድጓል ብዬ ማስበው ያለው ማንነቱን እግዚአብሔር እንደወደድለት ሲቀበል ወዶልና እግዚአብሔር ወዶ እንዲሁ ነው ይወደን። የእግዚአብሔር ልጆች ትባሉ ዘንድ አብ እንዲህ ያለውን ፍቅር ሰጥቷችኋል። ይሄ አሁን የምላችሁ ሰው አሁን አንቺ የሚሰማች ሴት አንተ የሚሰማ አንተን አንችን እኔ እንዲሁ ተቀብሎናል ታዲያ ምንድን ነው ከዚህ በላይ ስለዚህ ያ የተቀበለው ማንነታችንን እኛ ልንቀበለው ይገባል ባለን ነገርም ደግሞ ጠንክረን ማንነታችን እንድናሳድገው ይገባል እኔ መዘመሬ መቀጠል አለብን የሚሰብከውም ሰባኪ ብጠይቁት የሚያክመው ሀኪም እያንዳንዱን ብጠይቁት የውስጥ ጦርነት አለበት አትችልም አንተ ልካ ትበለጣለህ ዋጋ የለህም ብሎ ቀጥፎ ነው የሚጥለን የአርጤክስሱን የአርጤክስስን አማካሪ ሃማን ቆርጦ የጣለው ጠላት በዚያ ነው። ያ ሁሉ መቶ ሃያ ስምንት ሀገር ህዝብ እየተገዛለት ጥበቃ አልሰገደልህም ብሎ ነው ቆርጦ የጣለው። ምን ችግር አለ ባይሰግድለት? ሰው ምን ይጎልበታል? ፊት ከሰጠነው ለጠላት ከራሳችን ከማንነታችን አልፎ ከተሰጠን ክብራችን ጋር ሳይቀር ነው የሚያጣለን። አሁን እኛ የእግዚአብሔር ልጆች ነን፣ ግን እኔ ማረባ ሰው ነኝ እንላለን። ሁሌ ማረባ ነኝ፣ ቆሻሻ ነኝ፣ ኃጢአተኛ ነኝ እንላለን። ይሄ ማለት ግን ንስሓ መግባትና ራስን በኃጢአት መወቀስ ተገቢ አይደለም ማለት ግን፣ ተገቢ ነው ንስሓ ከገባን፣ ስጋው ደግሞ ከተቀበልን በኋላ እግዚአብሔር ባረከ የብለን ደግሞ አመስገን አለብን። እሺ፣ ወቀስን ንስሓ ከገባን ራሳችንን ስጋዋ ደግሞ ተቀበልን። የክርስቶስ ኢየሱስ ደግሞ ከኃጢአት አጥባል ይላል። ኃጢአታችን ታጠበ። አሁንም ነኝ ብለን እናርግሳለን። ስለዚህ ምን ያደርገናል? በዛው አጥያት ውስጥ ነው ማዕቀፍ ውስጥ ነው የሚያቆየን የእግዚአብሔር ምህረት ካላመንን፣ ኃጢአተኛነታችንን እያመንን እንመጣለን ማለት ነው። የእምነት ደግሞ ምን ያደረገናል? ኃጢአተኛ ሰው አድርጎ ሊያስገረም እንችላል። እግዚአብሔር ሲምረን ምሮኛል ብለን መምጣት አለን። ቤተ መቅደስ ዳርቻ ተቀምጦ ሲለምን የነበረ ሽባ ሰው በኢየሱስ ክርስቶስ ስም ከተተረተረ በኋላ ስሞን ጴጥሮስና ዮሐንስ በክርስቶስ ኢየሱስ ስም ከፈወሱት በኋላ ለምስጋና ወደ ቤተ መቅደስ ሄደ ነው የሚለው። አሁን ተፈወስሻለሁ፣ መራመድ ችያለሁ፣ እግዚአብሔር አመሰግናለሁ። ከዛ የረዳውን እግዚአብሔርን ሊመሰክር ሄደ። አሁንም መንፈሱ ሽባ አልነበረም። እግሩ ከተፈወሰ በኋላ መንፈሱም ተፈወሰለት። እያችው ተፈውሶ አለመፈወስ፣ ድኖ አለመዳም፣ ይቅርታ ተሰቶት ይቅርታ እንዳልተባለ ሰው መኖር ልክ አይደለም። ከራሳችን ጋር ያለ አግባብ መጋጨት ልክ አይደለም። ዝም ብለን ተነስተን በራሳችን የምንናደድ ሰዎች ይበላችሁ፣ የሰው ቁጣ የእግዚአብሔር ጽድቅ አይሰራም። አትቆጡ፣ በራሳችሁ ላይ ተረጋጉ። መረጋጋት ያስፈልጋል። መረጋጋት ያስፈልጋል። ተረጋግተን ራሳችንን ማስተካከል የምንችለው ደግሞም እግዚአብሔር የተቀበለውን ነገር መቀበል አለብን። ሞት ነው የሚገባኝ፣ የሞት ልጅ ነኝ፣ የጥፋት ልጅ ነኝ፣ የቁጣ ልጅ ነኝ ብለን ልንጸልይ እንችላለን። ዘመኑ ግን አዲስ ኪዳን፣ የእግዚአብሔር ልጅ፣ የምሕረት ልጅ፣ የሰላም ልጅ ነ ተብለናል። እርሱ ሰላማችን ነው፣ ሁለቱንም አስታረቀ፣ የጥል ግድግዳ አፈረሰ የሚል ወንጌል ተሰብኮልናል። የቁጣ ልጅም የሚባሉ የብሉ ኪዳን ሰዎች ነበሩ። በብሉ ኪዳን ጥላ እምነት ውስጥ የኖርን የአዲስ ኪዳን ክርስቲያኖች እንደሆነ የምናስብ ሰዎች ነን ማለት ነው። ሳናቅም እና ይኸውላችሁ፣ በራሳችን ላይ ስናፈር ሲሰማ ስንጸጸት፣ ቅዱስ ንስሐ እንዲሆን መቀየር ነው የሚገባው እንጂ ቋሚ የራስ ጠላት መሆን ግን አይደለም። የራስ ጠላት እንዲሁም አበክሮ መቃወም ዲያብሎስን ያስፈልጋል። በዚህ ሰዓት ቅድም ነግሬያችኋለሁ በየመዝሙሬ መድረኬ ላይ በስቱዲዮ ቀረፃ ላይ ጠላት እየተናገረኝ ምረበች ሰው በኋላ ግን ጸሎት አድርጌ አጠግቤ አትቆም ብዬ ነው የምገባው ወደ ስቱዲዮ። ሲገባ ልሰባበርም ልውደቅም ዘምር ይወጣሉ። በእግዚአብሔር ፊት ራስን በደንብ መቀበል ያስፈልጋል። ጌታ ከተቀበለ በቃ መቀበል ያስፈልጋል። በጣም የሚገርመው የማይገባው ነው የተቀበለው። ልክ ናችሁ፣ ልክ ነን። ወደ ሰርጎ የተጠሩ ሰዎች እኮ አልመጡም ፣ ስራ ፍቶቹ ናቸው የገቡት። ገብተን ግን የሰርጉ ልብስ ግን መልበስ ያስፈልጋል። ከገባም በኋላ እግዚአብሔር የሰጠንን ነገር መቀበል አለብን። ከገቡት ሰዎች መካከል አንደኛው በር ላይ የሚታደለውን ወደ ሰርጉ ለመጓት የሚለበሰው ልብስ አልጠቃል። ተቀበለም ያው ነው ቆሻሻ እንደለበሰነ እግዚአብሔር ምሮናል፣ ይቅር ብሎናል። ግን ደግሞ ተቀድሶናል ቆርበነ ምስታ ገብተነ ግን ያው በዛው ሜንታሊቲ በዛው የቆሸሸ ማንነት እየኖርኩ ነው ብሎ ማሰብ የሰርጉ ልብስ አለመልበስ ነው። እና ምንድን ነው ያለው ባለቤቱ መጥተው ሲያይ ሁሉም ልብስ ለብሶ አንዱ ብቻ ልብስ አለበስ ውጣነ እያቸው። እግዚአብሔርን ምሕረት አለማየት፣ እግዚአብሔር እኛ እንደታረቀን አለመቀበል፣ ዋጋ እንዳለን አለመቀበል ከእግዚአብሔር መንግሥት ሊለየን ይችላል። ትህትናችን ጠላት የሚጠቀምበት እንደሆን መጠንቀቅ አለብን። ዝም ብለን ከራሳችን ጋር የምንላትም ሰዎች ተረጋግተን እንደ እግዚአብሔር ቃል ማሰብ አለብን። የሰማነውን በልባችን ይጻፍል። መንፈስ ቅዱስ ይቀድሰን። የቀድሳችሁ እግዚአብሔር ቸርነት ይነታችን የእመቤታችን ረድኤት በረከት የምላ ጥበቃ አብሮን ይሁን። ኮሜንት አድርጋችሁ ላይክ አድርጋችሁ ስለምትወጡ ዘራችሁ ይባላል። ቀሲስ አሸናፊ ነኝ። ሰላም